በቃ አንተልቅስ። ሳላግ ነው ሲመጡት አላውቀውም። ሲጀመረ ቡሪካ የሚባል ጓደኛ ምናምን አላቅም። ያልኩት ፍቅር ለአንቺ በማሰብ ነው። ዛሬ ማለት ነው ቤተሰብ በፍቅርዬ ማልከስ አዝኛለሁ፣ ያለ እውነት ለመናገር በሁለቱ ተግባር ግን በጣም ነው ስቄ። ያየት ቪዲዮን ሁለት ጎን ታውቃላችሁ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራ አይነት ሀሊ ቤተሰቦች እንዴት ናቸው? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን ህዝባችን ይጠብቅልን ሁላችንን በየአመታችን ጸል እያልኩ ይህን ቪዲዮ ስጀምር እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ተሆኑ ዘንድ ባክብሮት እየካበ እስኪ የተሰማችን ሀሳብ አስተያየት በኮሜንት እንድትሰጥኝ እያልኩኝ እንግዲህ እንደምታዩት የፍቅር ቤት አሽገው ወንጀለኞች ሆነዋል ማለት ነው። ለመናገር ዛሬ በቃ ፍቅር ያሸንፋል። እንዴት ፍቅር ደስ ይላል! የምር በቃ ፍቅር ነው የመሰለ ነገር እኮ የለም በ በዚህ ዓለም ላይ በዚህ ምድር ላይ ፍቅር ነው የመሰለ ነገር የለም። እና በፍቅር ሲመጡ ምን ያህል የወላቸው ቪዲዮ ራሱ ፈታ ያለ እንደሚሆን ማለት ነው። በቃ ጸብ ሲሆን ተጨንቀው ተጠበው የሚጥሉት ቃላት ሰው ያስቀይማል አያስቀይም ምናምን ብለው ስለሆነ በቃ ሀፒታይታችሁ እራሱ አይከፈትም ለማየት ማለት ነው። እና ፍቅር ሲሆን ምን ያክል ፍቅር እንደሚያሸንፍ በዚህ ቪዲዮ ማየት ይችላላቸው። እኔ ግን የታየኝ ነገር ቢኖር ፉፉዬ የሰሞኑ ቂሙን ብሩካ ላይ እየተወጣ ነው የሚመስለኝ። እንዳያችሁት እንግዲህ ቀኝ ግሬ ናት። ጦር ሜዳ ለሀገር ዘመቼ ሄደ ይመስል ቀኝ ግሬ አንድ ግሬ ላንቺ ሰዋለሁ አለ ብሩካ እኮ ይ እንዲ በየማል የሚናገራት ነገርና ሳቁም በጣም ነው የምወድለት። በዚህ አጋጣሚ እርጋታውን አይ በነገራቸው ላይ ምንም የማይወደድ ነገር የለውም። ብሩካ ምርጥ ወንድማቸው ነው እና በቃ እርግት ያለ ሰው ነው ብቻ መስመር የሚያስይዛቸው ገባቸው እንደ ታላቅ ነው መስመር የሚያዝዛቸው ከመካከላቸው ምርጥ ወንድም ነው እና እንግዲህ በዛሬው ቪዲዮ ላይ በጣም በቃ ብዙ የሚያስቁ የሚያዝናኑ ነገሮች ነበሩበት። ቡሪካ እንደውም እንደውም ፉ ደርቋል ማለት ይቻላል። ሳቁ ምናምን የለም ዛሬው ላይ ማለት፣ ቆየት እያለ እንደ የራተኝ ፍቅርና የሚለው ነገር አለና ቡሪካ ግን አልቻለም። በቃ ስለ አቃተው ነው ቁጭ ያለውና ሲስቅ ነበረ። ካያችሁ ሴቷ ቀና ብሎ ያይና እሱ አታይም። ችግር ላይ ስለሆነ የጭንቀት ላይ ግን፣ በዚህ አጋጣሚ የፍቅር የንቆራ ጥናት ሳላደንቅ ለምንም ነገር ከያቸኋት ወደኋላ አትል። በቃ ማለት የሌለውበት ነገር ላይ ለምን እፈራለሁ አይነት የሚል ባህል ያለት ደግሞ ትክክል ነው። ማለት አንድ ሰው ወንጀለኛ የሚባለው መረጃ ሲይዝ ነው። ሲቀጥል ደግሞ ምንም ወንጀለኛ ብትሆን በሌለችበት አይታሸግም። ከባቸው ተጠርታ እሷ ቃርባ ምናምን ነው። እና ሰው ራሱን ያቃል፣ ወይም ራሱን የሚጠራጠር ወንጀል የሆነ ነገር አለብኝ ብሎ የሚያስብሰው ካልሆነ በስተቀር ማንኛውም ሰው ቢሆን እንትን ይላል። ገባችሁ እና ፍቅርዬም ጋር የሆነው ነገር ዛሬ ይሄ ነው። በቃ በስተመጨረሻ እንግዲህ ገንጥላው ገባች ማለት ነው። አረወይ ይህን እደቷ ማለት ነው። አልበቃ ብሏት ፉፉዬም በጥርሷ በጥርሷ ኩቦጨቀች ያየች ነው በጥርሷ በእጇ አቆረጠጠችው በእጁ በጥርሷ በላችሁ። በቃላት ችላላት በምን እንደምትቀጣው ማለት ነው። በዚህ አጋጣሚ እንግዲህ ፍቅርዬ በቀጣይ ምርጥ የመልስ ምት እንጠብቃለን። እስቲ ትንሽ ቀን እንኳን እስቲ ፍቅር ቪዲዮ እኒ አሁነ አቶ አብርሽ አዎ፣ እንግዲህ ሙሽራ አደለ አቶ አብርሽ ወደሚል ስሙ ተሸገሩ ና አቶ አብርሽ ወደ ኢትዮጵያ ሲገባ ሁለተኛው የዓለም ጦርነት ስለሚጀመር እስከዛ ድረስ ቶሎ ቶሎ ፍቅርን መኮምኮም ስለምንፈልግ፣ ሴቭ ለማድረግ ማለት ነው። እንደ ግመል እንዴት ነው ውሃ ለአንድ ዓመት በወዷ ትይዛለች ነው የሚባለው። እንደዛ ለማድረግ እንትንበሉልን ማለት ነው። ቶሎ ቶሎ ፍቅር ፍቅር ፍቅር ፍቅር የሆኑ ቪዲዮዎችን ለቀቅ ለቀቅ አርጉልን እና ነገ ወይም ከነገ ወዲያ ምርጥ በቃል ፍቅር እየዛ እንደምትመጣ ተስፋ አርጋለሁኝ። ከፈለግሽ ፍቅርዬ በውስጥ ሹክበኝን እነግርሻለሁ። ያበደ አይዲያ ማለት ነው። እነሱ ጨርቃቸውን አስጥርሽ የምትይዝበት አይዲያ መጥቶልኛል። እዚህ ከነገርኳቸው ድንገት መጥተው ሰምተው አይዲያሽ እንትኑ ፕራንክሽ እንዳይካሽብሽ ስለምፈልግ ነው እንጂ እነዚህን ሁለት ወጠጤዎችማ ማ በቃ መቀጣት አለባቸው። ደግሞ እንዲህ ደስ አይሉም፣ ማች ለብሰው ምናምን በቃ አረ ወይኔ! አረ የቲክቶክ በጎች ግን እንደው ይህን እያያችሁ እንኳን ራሳችሁ ተመለሱ፣ የምሮ ራሳችሁ ተመለሱ። እንዴ ሰው ናት፣ አሳስቱ ትስታችሁ ሰውና ተሰስቱ እናንተ ሲኦል ገብታችሁ ሰው ሲኦል እንዲገባ? ትፍቀዱና የቲክቶክ በጎች ይህን እንኳን አይታችሁ ፍቅር እና ሰላምን ለመሳብ ሞክሩ ለማለት እወዳለሁኝ። ለማንኛውም ቤተሰብ ላይክ፣ ሼር፣ ሰብስክራይብ አድርጎ ፍቅርዬ እንግዲህ ሰማንያ አንድን አሰናብታለች ወደ ሰማንያ ሁለት እያኮበኮብን ስለሆነ ሰብስክራይብ ያደረግን ቶሎ ቶሎ ሁለት መቶ ኬ እናስገባት። ፉፉዬ መቶ ኬ ፈቲ ሀያ ኬ ቡሪካ ሀምሳ ኬ ቡሪካ እንኳን በዚህ ሰሞን ሀምሳ ኬ ይገባል። እንግዲህ ወደ አርባ ሁለት አኮብኳል። አሁን አንድ ስምንት መቶ ስምንት ሺህ ምናምን የሚቀረው በጣም ሲምፕል ነው። እኔ ደግሞ የሚቀረኝ አምስት ሺህ ነው፣ የሚቀረኝ ደግሞ ሀያ አስር ሺህ ለመግባት እኩል ቤት ነኝና እኔ ደግሞ አስቡኛ አትርሱኝ። እናንተ ውድሀ የመዳም ቅመም ነኝ። ለማንኛውም ለነበረን ቆይታ ከልብ አመሰግናለሁ። ወዳችኋለሁ። መልካም ጊዜ ይሁንላችሁ። ቻው ቻው